ደስ የሚለው ዜድዬ በጣም በጣም እናመሰግናለን። የኛ ቅን ያሰብሽ ሁሉ ያሳካልሽ የእውነት ሰው ማርያምን፣ ቃላት አጣውልሽ፣ እንወድሻለን። ካላሰብኩ ሰው የተጻፈልኝ ኮሜንት ነው። በጣም ነው የማመሰግነው። እኔም መወዳችኋለሁ፣ እኔም ማከብራችኋለሁ። ባላችሁበት ሁሉ ፈጣሪ ጠብቃችሁ፣ ያሰባችሁትም ሁሉ እንኳንም ተሳካላችሁ እላለሁ። ለእኔ ግን እኔ ምንም የሚገባኝ ልጅ አይደለውኝም፣ ግን በጣም ነው እኔም የማመሰግነው ማለት ነው። በጣም ደስ ይላል እውነት ኬን የምላችሁ ዳንኤልም እዚጋ ሞቅ ሸብረቅ። ዳንኤል የሌለበት ነገር እኮ ያስጠላል። ና ዳኒ ደግሞ አለ ማለት ነው። በጣም ደስ የሚለው እንግዲህ ዱባይ በሰላም ገብተውላችኋል። እንግዲህ ሆቴሉ ያበበ ነው። እንግዲህ ሩትዬም በዚህ አጋጣሚ አብርሽ ያው ለህዝቡ እንግዲህ መልእክት አድርሱልኝ ብሏል ማለት ነው። ምክንያቱም ዱባይ ላይ ዛሬ ቢገቡም እንግዳ መቀበል አይችሉም። ሳምንት አሁን ለሚመጣው ቅዳሜ ቅዳሜ ነው ፕሮግራሙ። የማዳም ቅመሞች ስራችሁን ፈታችሁ እንዳትወጡ ብሏል አብርሽ፣ እላችኋለሁኝ። ስለዚህ የማዳም ቅመሞች አርፋችሁ ስራችሁን ስሩ፣ ቅዳሜ ተወጣላችሁ ማለት ነው። ቅዳሜ ነው ፕሮግራሙ። አሁን ሰሞኑን ፏፍሽ ይላሉ ዱባይ ላይ የሚያስተካክሉት ነገር ብዙ ነገሮች አሏቸው፣ እላችኋለሁ። እንኳን ለዚች ቀን በሰላም ግሬስ ፋሚሊዎች አበቃን አበቃችሁ። በጣም ደስ ብሎኛል ማለት ነው። የሰው ደስታ የሚያደስታችሁ በቤታችሁ በረከት ይግባላለሁኝ። ላይክ ሸር፣ ሰብስክራይብ ባይ።